ግላብ ያለው ሰው ከዴኒ ውጭ ሌላ አንድ ሰው። ግላብ ልቀቁልኝ! ግላብ ልቀቁልኝ! ግላብ ልቀቁልኝ! ልቀቁ ልቀቁ ልቀቁ! አንቺ

በኢየሱስ ስም በጌታ በኢየሱስ ስም ይሄ ማ ታሪክ ነው። ወይኔ ወይኔ! በጌታ በኢየሱስ ስም ውዶቼ የተሰራው እስኪፈታ ድረስ ነው የዘለልኩላችሁ።

እነሱ የሚመጡትኝ ደብሉ ላይ ነው። አሁን ደብሉ ላይ ትሪፕል ሲሰጡ አሁን ለምሳሌ አንድ ሺ አንድ ሺ ከተሰጣቸው ሶስት ሺ ነው የሚሆነው። አምስት መቶ ከተሰ አምስት ሺ ከተሰጣቸው አስራ አምስት ሺ ነው። ጋይስ የሚገቡትኝ ለዛ ነው የሚቆጥርላቸው። ይሄ አሁን የትሪፕሉ። አስቸገርኳችሁ ግን ይቅርታ፣ ይቅርታ። ወንዶች ይሆናታል፣ ይሆናታል። ቲም ወርክ እናድርገው እሺ ውዴ፣ እንዳንሸነፍ ውዴ። ካልደረሳችሁ በጣም ከባድ ነው ማርያም